ከሰሞኑ የጽንፈኛው ሚዲያዎች በተለመደ የበሬ ወለደ ወሬያቸው ኮሎኔል ረሺድ ከደብረ ማርቆስ ከተማ በርካታ አባላትንና መሳሪያ ከስልሳ በላይ አድማ ብተና እና መከላከያ በመያዝ ጠፍተዋል ሲሉ የፈጠራ ወሬያቸውን ሲያስተጋቡ ሰምተናል። እነኚህ የጽንፈኛው ቡድን አራጋቢ ሚዲያዎች ውሸት ሲነዙ ማየት፣ ያልሆነውን ሆነ ሲሉ መስማት ለህዝባችንም ሆነ ለመከላከያ ሰራዊታችን እንግድ አይደለም። የውሸት ፈጠራ ጉዟቸው እስከየት ድረስ እንደሆነ ሁሉም ተገንዝቧል። ስህተቱ ከማዕረጋቸው ይጀምራል። ለመሆኑ ብርጋዴር ጄኔራል ረሽድ ማናቸው? አሁን የሚገኙትስ የት ነው? ከአንደበታቸው እንስማ። እንግዲህ ዛሬ ዕለተ ቅዳሜ ህዳር ሁለት ሺ አስራ ስምንት ዓመተ ምሕረት ነው። ባለፈው ሳምንት እነኝህ ጽንፈኞች በደብረ ማርቆስ ከተማ ወይም ደግሞ እዛ አካባቢ ሳ የመከላከያና አድማ በተና ይዞ ወደ ጽንፈኛ ቡድን ሄዷል ብሎ ፎቶ ለጥፎ ማህበራዊ ሚዲያ ላይ ብዙ ሲደጋገማቸዋለሁ። ይሄ በጣም አንደኛ ከእውነት የራቀ የተለመደ ሀሰተኛ ፕሮፖጋንዳ ነው። እነኛ አስተኛ ፕሮፓጋንዳ ደግሞ ዛሬ የጀመሩት አይደለም። ከዚህ በፊትም በተደጋጋሚ እንዲሁ በሌሎች ላይ ሲያራምዱት ነበር። በአጋጣሚ ግን አሁን መታወቅ አለበት ብዬ የማስበው ብርጋዴር ጄኔራል ረሺድ ኢብራሂም የሚባሉ እኔን ደብረ ማርቆስ ወይም ጎጀም አካባቢ ግዳጅ መከላከያ አልሰጠኝም፣ ክፍሌም አልሰጠኝም። እኔ ግዳጅ የሌላ ቦታ ነው ያለው። ስለዚህ ይሄ ፈጠራ የለመዱት ፈጠራ ነው እያካሄዱት ያለው። ስለዚህ ህዝባችንም ማህበረሰባችንም በዚህ መደናገር የለበት። ማታወቅ ያለበት ስራ ላይ ነው ያለው። አሁንም ስራ እየሰራው ነው። ግዳይ ላይ ነው ያለው። ግዳያችንን ጥሩ ሁኔታ እየሄደ ነው ያለው። ጥሩ ስራ እየሰራ ነው ያለው ክፍሉ፣ እኔም ከክፍሌ ጋር ስለዚህ ውሸት ነው።